የአሁኑ ትውልድ ያንን ታሪክ የማረም ኃላፊነት አለብኝ እያለ ነው። መንግስት በግንባር ቀደምት ሆኖ ይህንን የህዝብ እንቅስቃሴ የህዝብ ፍላጎት ታሪክ የማረም እና አፍሪካውያን እንደ ትልቅ የአፍሪካ ሀገራት እንደ እናት ሀገር የሚያዩት አገር እዚህ የራሷ የሆነውን ቀይ ባሕር ትታ አባንደን አድርጋ መቀመጥ ያለባትም የሚል እንቅስቃሴ አለ። ይሄ ትልቅ የኢትዮጵያ ብሔራዊ ጥቅም ነው። ዝም ብሎ ብሔራዊ ጥቅም ሳይሆን የብሔራዊ ጥቅሞች አንኳር አስፔክት ነው የሚል ኮንሰንሰስ እየተፈጠረ ነው። እየነጠረ እየወጣ ያለው ሀሳብ መንግስት ይምራን፣ ታሪክ መታረም አለበት። በዚህ ቀጠና ውስጥ አሁን ያለንን የባይተዋርነት ሚና አይመጥነንም። ይህም ለቀጣይ ለልጄም ለልጄም መተላለፍ ያለበትም ነው እያለ ያለው ይህን እንግዲህ፣ በየቀኑ ተጠር እየጣል በየቀኑ ሀሳብ እያዋጣን ሆኑ እናደረጋለን ብዬ አስባለሁ። ኢትዮጵያን የሚታክል ትልቅ ሀገር በአፍሪካ ውስጥ ትልቅ ዕድሜ ያላት ኦልድ ስቴት ብዙ ህዝብ ያላት አፍሪካዊ ጉዳዮችን ለዘመናት ፊታውራሪ የሆነች አገር ከዓለም ሚሊተሪ እያሰፈሩ ተጽዕኖ እየፈጠሩ እኛ ተራራ ላይ ሆነን ማየት እና ይህንን ለትውልድ ማስቀጠል ይመጠነናል ወይ? የኢትዮጵያ የባህር በር ባለቤትነት ጥያቄ በዓለም አቀፍ ህግ ሊስተናገድ የሚችልባቸው መንገዶች ሁለት መንገዶች አሉ። የመጀመሪያው መንገድ ጠቅላላው የዓለም አቀፍ ህግ ነው። ሁለተኛው አማራጭ የተባበሩት መንግስታት ድርጅት የባህር ህግ ላይ ያለውን ስምምነት መሰረት አድርጋ ጥያቄዎችን ልታቀርብ ትችላለች። የኢትዮጵያ የተፈጥሮ ታሪካዊ የሆነ የባህር በር ባለቤትነት ጥያቄ ለዘመናት ራሱን ችሎ የቆመ ከሌላ ሀገር ሉዓላዊነትና ከሌላ የግዛት ሉዓላዊነት ጋር ተደርቦ የማይታይ ስለሆነ ራሱን ችሎ መታየት ያለበት ጉዳይ በመሆኑ ጉዳዩን ወደ ኢንተርናሽናል ዲስፒዩት በመቀየር የዓለም አቀፍ ህግ ክርክር በማድረግ ወደ ጁዲሽያል ሪኮርስ ልትወስደው ትችላለች። መሰረታዊ የሆነ የስምምነት ጥሰት እንደተፈጸመ ይታወቃል። ስለዚህ እነዚህን ነገሮች በማንሳት ምናልባትም ኢትዮጵያ የአልጀር ስምምነትና ከዛ በኋላ ያሉ የተወሰኑ ውሳኔዎችን እንደገና ሪቪው የማስደረግ እንደገና ድጋሜ እንዲከለስ የመጠየቅ መብቷ ልትጠቀም ትችላለች። መጀመሪያ የተጠና የተደራጀ የስትራቴጂክ የሆነ የዓለም አቀፍ ሕግ ጥናት ሊደረግ ይገባል። ከዚህ ዙሪያ በዚህ ጉዳይ ላይ ማለት ነው ወደ ባለመኖሩ ኤፊሽንሲ እንዳንሆን አድርጎናል። የውጭ ገቢ እቃችን እንዲዘገይ በዓለም ገበያ ተወዳዳሪ እንዳንሆን አገራችን የሎጂስቲክስ ሀብ እንዳትሆን በኢኮኖሚ፣ በፖለቲካ፣ በሶሻል ኢቭን ማድረግ ማደግ ያለብንን ነገር እንዳናድግ፣ ትላልቅ ፕሮጀክቶቻችን ልክ እንደ አባይ አይነቱ በምታቀደላቸው ጊዜ እንዳይጠናቀቁ የራሱ የሆነ አስተዋጽኦ ይኖረዋል። እንደ ማሳያ አንድ ትራንስፎርመር ከጅቡቲ ተነስቶ ጉባ እስከሚደርስ ድረስ ከሁለት ወር እስከ ሶስት ወር ይፈጃል። ይሄ የሆነበት ምክንያት ደግሞ ዲሊያንሱ የሚጀምረው ከፖርት ጀምሮ ነው፣ ካለው የሰርቪስ ጀምሮ ነውና ይሄ የማሪታይም የምንለው ወይም ደግሞ የውሃ ተከልለን ርቀን መኖራችን በጣም በርካታ ችግሮች እንድናስተናግድ አድርጎናል። መንግስትም ባመጣው አቅጣጫ መሰረት እንደዚ አይነት ተነሳሽነት አለ። እውነት ለመናገር በጣም ፔንፉል ነው፣ ኢሞሽናል ያደርጋል። ግን ደግሞ በብስለትና በዲፕሎማሲ እና በሌሎች አማራጮች ወደብ የምናገኝበት ጊዜ ሩቅ አይሆንም የሚል እምነት አለኝ። ኢትዮጵያ ብዙ ሀብት አላት፣ ብዙ ህዝብ አላት፣ ብዙ ፍላጎት አላት። ይህም ፍላጎቷን ወደርንም ጠላንም አስረነው እንቀመጥ አንችልም።